ቅናት እንግብግብ አለ አዩን አንገቱን የያዘና ትሰማኛለህ፣ ከዚህ በኋላ ከርብቃ ብትርቅ ይሻልሃል፣ ብሎ ማስፈራሪያ ጭምር ሰጠው። ትሰማኛለህ? ቆይ አንተ የእውነት ጠርጥረሃኝ፣ ባልሆነ እኔ እንዴት ርብቃን ልውድና ላፈቅር እችላለሁ? አረ ቅናትህን በልክ አድርገው ብሎ ሲለው፣ ለምን ብዬ ነው የምቀናው? እሷ ምኔ ናት? ምስቴ ናት ወይስ ምኔ? እሷ ከቤት ሰራተኝነት ውጭ ሌላ ምንም ነገር እኮ የላትም። ታዲያ እንደዚያ ከሆነ ከኔስ ጋር ብትሆን አንተ ምን አስቀና? ንገረኝ እስኪ። ነገርኩ እኮ አልቀናሁም። አይ አቤል እባክህ፣ ስሜትህን አውጥተህ ብትናገር ይሻልሃል። ምክንያቱም በቅናት ግብግብ ብለሃል። ስለዚህ ንገራት ሳይረፍድብህ። ልቅስ ሁሌ የቤት ሰራተኛ እያልክ ከምታገራ ፍጣትና የእውነቴ ነው። ክብሯን ዝቅ ከምታደረገው ክብሯን ከፍ አድርገህ የራስህ ብታደርጋት ይሻልሃል። ነገርኩኔ ርብቃ ማለት በጣም አስተዋይና ምርጥ ልጅ ነች። ለምንድን ነው እንደዚህ ስሜትን እየደበክ ያለኸው? አዩ፣ ነገርኮ እኮ ስነ ስርዓት አድርግ። እኔ ምንም ነገር አልደበኩም ነው የምልህ። አረ እባክህ። እንደዛ ከሆነ ጥሩ ነ። ስለዚህ ከማንም ጋር ብትሆን ምንም አይመለከትህም። ማለቴ እኔም ባቅፋት ወይም ደግሞ ሌላ ለየት ያለ ነገር ብናወራ ራሱ አንተ ምንም የሚመለከትህ ጉዳይ የለም ማለት ነው። እባክህ ተረጋጋ። እንደዚያማ ማለት አይደለም። እና ታዲያ ስሜትህን ተናገረ። ርብቃ ማሚ እንግዲህ ለርብቃ የቤቱን ካርታ በእሷ ስም እንዳደረገችው ስትነግራት እጅጉ እንደነገጠች ማሚ ለርብቃ ብዙ ሚስጥር ነገረቻት። እሱም ስለ ቤተሰቦቻችን በእርግጠኝነት አቤል ምንም ነገር ነግሮሽ አያውቅም፣ እና እኛ ቤተሰብ ውስጥ አይተሽ የማታውቂው የማትገምችው በጣም ብዙ ነገር አለ። እሱን ሌላ ቀን በጠረጴዛ ዙሪያ እናወራበታለን። ለጊዜው ግን የቤቱ ካርታ መሆን ያለበት በአንቺ ስም ነው። ስለዚህ በአንቺ ስም አድርጌዋለሁኝ ስትላት፣ ማሚ እኔ እኮ ይህ አይገባኝም እኮ እኔ ማለት በጣም ወራዳ ሴት ነኝ። ስለዚህ እንዴት እንደዚ ታደርጊያለሽ ብላ ስትል፣ አይ እርብቃዬ አንቺ ማለት በጣም አስተዋይና ብልህ እንዲሁም ደግሞ ቤቷን ቤቷን ቦታን የምትል ሴት ናት። ለልጅ ደግሞ እንደዚህ አይነት ሚስት እንደምታስፈልገው እኔ መርሶ መቶ ፐርሰንት እርግጠኛ ነኝ። እናት ለልጇ ታውቃለች ይባል የለም። እኔም ለአቤል የምትመጥኘው አንቺ መሆንሽን በደንብ አጥንቼበት በደንብ ገምግሜ አንቺ እንደሆንሽ ስረዳና ስገነዘብ በአንቺ ዙር አዝሯዋለሁ። ነገር ግን እስከምነግረው ድረስ በፍጹም አቤል መስማት የለበትም ብላ ተናገረች። ለምንም አየ፣ ጭራሽ እንደዚህ አድርገሽ ነገሩን የቤት ሲባባሳል ነገርኩሽ ርብቃ እናትሽን የምታከብሪ ከሆነ ለማንም መናገር የለብሽም፣ ነው አምልሽ ብላ አለቻት። የርብቃ ጓደኛ የርብቃ ጓደኛ እሬች እንግዲህ በጣም ደስ የምትልና እና አስተዋይነች። እና አዩን እኔ ምልሽ በጣም መልካምና ጥሩ ልጅ መስላል፣ ነገር ግን ረቅትሽን ብጠብቂ ጥሩ ነው። ማለት እኔ ብዙም ደስ አይለኝም እና ብዙም የምተማመንበት ልጅ አይደለም ብላ ተናገረች። አይ እንደዛም አይደለም። ማለት ጥሩ ነው በሚያስፈልገኝ ሰዓት ይገኝልኛል ብላ ስትላት፣ ታዲያ በሚያስፈልገኝ ሰዓት ቢገኝልሽም ነገር ግን እኔ በፍጹም አላምነውም ልጁን። ስለዚህ ብትጠነቀቂ ይሻልሻል ብላለቻት። እሺ፣ ለማንኛውም ግን አሁን የት ነበርሽ? ብሎ ሲላት፣ አሁንማ ያለሁት እውነት ለመናገር በቃ ቡራ ደውሎ ነበር። ምን ወንድሜ? አዎ ወንድሜ ደውሎ ነበረ ስለዚህ በቃ የሆነ ነገር ይፈልጋል። ምንድን ነው እሱ? አንቺን ማየት። ምን ይሄማ? ሊሆን አይችልም። ነገርኩሽ። ዛሬ ካላየኋት እሞታለሁ በጣም ናፍቃኛለች እያለ ነበረ። እናም ልትረጁ ይገባል። ወንድምሽ እኮ ነው። እሱን እኮ አውቃለሁ። ልጅ ሳልረዳ ቀርቼ ነው እንዴ? ታዲያ ቢሆንስ እስከ መቼ ድረስ ነው? እስኪ ንገሪኝ። አቤል እንደሆነ መቼም ፍቅርሽ ሊቀበል እየቻለ አይደለም፣ አንቺንም እያከበረሽ አይደለም። ዝቅ እያደረገች ነው ለምን ድን ነው አንቺ ከቤተሰቦችሽ ጋር ሄደሽ የማትመለሹው? ከወንድምሽ ጋር በቃ በቃሽ። እሱ ምናልባት እኮ አንቺ ስትጂ ተከትሎሽ መጣ ይሆናል። ምን ይታወቃል? እናም ያን ጊዜ ይሆናል የእውነት እንዳፈቀረሽ ሊገባ የሚችለው። አሁን እኮ ጧት ማታ አጠገቡና አይነሽ እሱ ሲልቅሽ፣ አንች ግን በዝምታ ታልፈዋለሽ። ወንድ ላይ ደግሞ በጣም ዝም የምትል ሴት አይወድም የምትናገርና የምታገራፍጠው ነው ብሎ አላት። ብላ ስትላት እሺ ያልሽኝን እሰማለሁ፣ ነገር ግን አሁን አይደለም አሁን እመኝኝ አሁን አይደለም ብላለቻት። ሰላም ሰላም፣ ውድና የተከበራችሁ የህያ ቤቴ የትዮ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ኔደናኔ ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ርብቃ ድራማ እንደቀጠለ ይገኛል። አዩ አዩ እስኪ ንገርኝ፣ ምን እየተፈጠረ ነው? ማለቴ ከማሚ ጋር ምንድን ነው ያወራችሁት? ብሎ ጠየቃት። ምንም ይህን ነገር ባላወራህ ደስ ይለኛል፣ ብላ ስትለው ለምንድን ነው ደስ ማይልሽ? እስኪ ንገርኝ። ሄዶ ይናገራል ብለሽ ነው? ማለቴ በጓደኛ መካከል ምንም ነገር መደባበቅ የለብንም ብለን የለም እንዴ እሱንማ ተባብለናል። አዩ፣ ይሄ ግን በጣም ከበድ ያለ ነገር ነው፣ እንደ ድሮ ቀላል ነገር አይደለም፣ እና እባክህ ልትረዳኝ ይገባል ብላ ስትል እስኪ ልገምት። አራት ገምት፣ ብትገምትም እንኳ አታገኘውም። እንዴ ታዲያ ምን ችግር አለው? ልገምታ፣ አይመስልሽም? ልገምት? እሺ፣ ምንድን ነው ታዲያ? ገምታ፣ በቃ እንደዚያ ከሆነ ማለቴ፣ የካርታና ፕላኑን በአንቺ ስም አዙራልሻለሁ። የቤቱን ምን አዎ እኔ እኮ ነግሬሽ ነበር፣ ከኔ የሚያመልጥ ምንም ነገር የለም ብዬ እና ታዲያ ይህንን ነገር ማን ነገረ? አይ የነገረኝ እንኳ አይቆየኝ፣ ነገር ግን ከኔ ምንም ነገር ባደብቄ ጥሩ ነው እና ከአቤል ጋር እንዴት ናቸው? እኔ እንጃ አዩ፣ እውነት ለመናገር አቤል በጣም እያደከመኝ ነው። ወይ አይናገር፣ በቃ እራቀኝ ስለው አይርቀኝ፣ ቅረበኝ ስለው አይቀርበኝ፣ እና በጣም እያምታታኝ ነው። አይዞሽ። ታዲያ መድኃኒቱን ዋሹ በፍጹም አልዋትኩትም። እውነት ለመናገር ከመወደውና ከማፈቅረው ሰው ልጅ መውለድ እፈልግ ነበር። እናም በቃ በዚህ አጋጣሚ ይሄ ነገር ከተፈጠረ እጅጉን ደስ ይለኛል፣ ካልተፈጠረ ግን አልተፈጠረም ነው። አዩ ይሄ ነገር በአንተ እና በእኔ መካከል ይቅር ብሎ ብላ አለችው። እሱም ቃልሽን አከብራለሁ ርብቃ፣ ምንም ችግር የለውም ብሎ እኔ አሁን መውጣት አለብኝ ብሎ አለቃው ጋ ደወለ። እናም ቀበሮዋን ወደ እኔ ወጥመድ አስገብቻታለሁ ሙሉ ለሙሉ ብሎ አለ። እና ግን አንድ ችግር አለ። ማለቴ ኮርማው ሰሞኑን የሌለ ጸባይ እያመጣ ነው። ምንድን ነው? ልጅቷን በቃ ይውደዳት ያፍቅራት፣ ወይም ደግሞ ዝም ብሎ ስሜት ይሁን የቅናት ይሁን አላውቅም። ጭራሽ ከኔ ጋር ጠጋ ጠጋማ ስትል እየባሰበት ነው። ምን እናታዳ? ጥሩና ስለምን ጥሩነት ነው የምታወራው? ይውልቅ እኔ እኮ አለቃህ ነኝ፣ አንተ ደግሞ ታዛዥ ነህ። በቃ ችግር የለውም። አንተ ግን ልጅቷን በደንብ ቅረባትና የሚሆነውን ነገር በሙሉ አድርግ ብሎ አለው። እሺ አለቃዬ፣ እንደዛ ከሆነ ሁሉንም ነገር አደርጋለሁኝ ብሎ አለ። እሪች እሪች ከማሚ ጋ ሳሎን እያወራች፣ ምነው ርብቃ ጋ ያወራችሁት ነገር ደስ አይልም እንዴ? ፊትሽን ጠለሽዋል ብላ ስትላት፣ ኧረ ምንም ማሚ፣ ጥሩ ነገር ነው ያወራነው። ነገር ግን አቤል ጋ አዩ ጋር ስለሆኑ ለዛ ነው ትቻቸው የመጣሁት። ምን? አዎ። አቤል ደነገጠ። ለምንድነው አዩ ደግሞ ርብቃ ክፍል የሄደው? አሟት የለም እንዴ ሊጠይቃት ነው። ቢሆንም ቢሆንም ብሎ እብድ ብድ ሲል፣ አረ ልጅ ተረጋጋ ብላ ማዘሯ ተናገረች። አንተ እዚህ ምን ትሰራለህ? ብሎ በሩንግግ ብድ ሲያደርገው፣ እንዴ ቆይ አንተ ኮነህ የመጣኸው? እኔማ መቼስ እንደዚያማ ትቻታል አልሄድ፣ ስለዚህ አይዞሽ እያልኳት ነው ተነሱጣ ተነሱጣ አለው። ከዛ ርብቃ፣ አረ ተረጋጋ አቤል፣ ምንም እኮ አልተፈጠረም። ትሰሚኛለሽ፣ አሁን ውጣልኝ፣ እሷና እኔ የምናወራው ነገር አለ ብሎ አላት። ከዛን ከወጣ በኋላ አንቺ ኮ ሚስቴ ነሽ፣ ከማንም ጋር ማውራት የለብሽም ብሎ ሲላት፣ እንዴ ታዲያ አዩ ጓደኛ አይደል እንዴ? ለዛውም የእኔ ጓደኛ ሳይሆን ያንተ ጓደኛ እኔ የማውቀው እሱም ባንተ ነው ታዲያ ምን ተፈጠረ? አወራን እንጂ ምን አደረግን? ነገርኩሽ ርብቃ ብዙ ነገር እንድታሰሩኝ አልፈልግም። አንቺ እኮ ሚስቴ ነሽ። ምን? አዎ አንቺ እኮ ሚስቴ ነሽ። ያው ማለት ማሚን ብትሆን ለእሷም እንደዚህን ብትል አንቺ ሚስቴ ነሽ ብሎ ሲላት እሺ እኔ ግን እያለች ጠጋ ጠጋ ብላ ስሜቷን ልትነግረው ስትል ስሜቷን ቁርጥ አደረገባት ህናም? ወይኔ ይሄ ልጅ በቃ እንደዚህ ነው ማለት ነው። እስከ መጨረሻው ድረስ የምንሄደው መቼም አይረዳኝም ማለት ነው። በቃ እኔ እንደማፈቅረውና እንደምወደው ለሱ ብዬ እንደዚህ እንደምኮራተም አያውቅም ማለት ነው። እያለች ብቻዋን ማውራቷን ቀጠለችበት። እሪች ማሚ በቃ እስኪ ሰራተኛዋን ልገዛት ብላ ስትሄድ ሰራተኛቱ ቤቱን ወይም ደግሞ አዙ ቤቱን ራንድ አድርገዋለች። ዝም ብላ ምግቧን እያፈሰች ብትልባትም እንኳ ልትሰማት ፈቃደኛ አይደለችም። በስተ መጨረሻ ስጡህባት እንደ ምንነች ነው ነይ ቢዬ ብላ ምግቡን በደንብ አድርጋ ጎረሰቻት አዙ። አረ ተረጋግተሽ ቢዬ። ምንድን ነው ማለቴ፣ እኔ ስራ ላግዝሽ ነበር። አግዥኛ፣ በኋላ እቀጥላለሁኝ። ምን ደግሞ እንደገና ልትበይ። ምን ችግር አለው? ያው ቤቱ የማሚ አይደለም እንዴ? አረ አዙ ተረጋጊ በዚህ ልክ ቅምት በይ፣ ከሆነ እመኝኝ ሁለት ራሱ ጀሪካን የምትወኙ ባክሽ፣ እሷ ያሳስበም። እያለች አዙዬ ወሬዋን ቀጠለች። ርብቃና አዩ እያወሩ ባሉበት ሳሎን ላይ አዙን በደንብ አመነጨጭቆ ሂጂ ብሎ አላት። እንዴ ተዋት እንጂ በጣም ምርጥ ልጅ እኮ ናት ብሏት ስትለው፣ ርብቃ አንቺና እኔ እንድናዋራ ብዬ ነዋ። በዛ ላይ ልጅቷ ዝም ብላ በቃ የሆነ አለል ጥድፍ ጥድፍ የምትለው ነገር አላት። ተዋት ሰርታ ልበል። አይደለም ውይ ርብቃ፣ ሁሉ እንዳንቺ የዋህ ቢሆን ግን እንደው የትና የት ነበረ። እንዴ አንተም እኮ የዋህ ነህ ታውቃለህ። ብዙ ነገር እየደበክልኝ ቡራ ደውሎ ታነሿ እንደትናትሪች ብሎ ሲላት ደህና ናት። ግን እኔ ቆይ እህቴ ማየት አልችልም ማለት ነው። ልጁ እኮ መቼም አይገባውም ብዬ ነግሬያችሁ ነበረ። እህቴ፣ እስከ መቼ ድረስ ነው የቤት ሰራተኛ ሆና የምትቀጥለው? በዛ ላይ ልጁ ካልተረዳትስ፣ እኔ ዝ ብቸኝነቴ በጣም ቤቱ ደግሞ ሊበላኝ ነው። እባክሽ እስኪ የሆነ ነገር አድርጌ አመቻችልኝ እኔ እህቴን የማይበትን መንገድ ብሎ ሲል፣ እንደዛ ከሆነ ርብቃ ጋር ማውራት አለብኝ ብላ ወደ ክፍል መጣች። ቆየት ሄደሽ ነው፣ አረፈርሽ እኮ አዙ፣ አዩ የቀርታ ቅርታ ሪች ብላ ስትላት፣ አዎ ብሩካ እኮ እያወራሁ ምን ደነገጠች? ምነው ደነገጠች? ወንድም ወንድምሽ እኮ ነው እና ታዲያ ምናለሽ፣ መምጣት አለብኝ እንዴ? ለምን እዚህ ቤት አቤል አለበት። ታዲያ እንግዳ በቃ፣ የሆነ ነገር ዘዴ ልፍጠር ብላ ተናገረች ላዩ። አዩ ደግሞ ዘዴውን በደንብ ዝይድ አድርጎ፣ እንደውም ጠዋት ባንቺ ነገር ተቀያይመን የለ እውጭ ጋብዘኝ እለዋለሁኝ ብሎ እውጭ ካልጋብዝከኝ ይቅርታ አላደርግልህም ብሎ እውጭ አቤላ አፍታታው እኔም ምልክ የእውነት ርብቃን ስሜት ካለህ ግን ንገራት። ማለቴ ሳታረፍት እሷ ልጅቷ በጣም ቆንጅዬ ናት ብሎ ሲለው ኤውልግ ዛሬ ጋብዣሃለሁ፣ ሁለተኛ ግን እንደዚህ እንዳታደርግ፣ ደግሞም ርብቃን ብትርቃት ይሻልሃል፣ በቃ እሷ የቤት ሰራተኛና ሰራተኛ ናት ብሎ ሄደ። ወይ ጉድ እያለ መደመም ጀመረ። ገብቶ ሲያያት ተኝታለች። ተነሺ ቤቱን አዝጅ። እንዴ አሁን እኮ ሰራተኛ ተቀጥሯል ታዲያ ሰራተኛ ቢቀጠር ለማሚነሽ እንጂ ሚስት እኮ ለእኔ ሰራተኛ ነሽ፣ ሰጥረጥ ብለሽ ስሪ ብሎ ሲጮህባት አለቀሰች። ይሄ ልጅ እኮ መቼም ሊረዳኝ አይችልም፣ መቼም ሊያፈቅረኝ አይችልም። ዝም ብዬ ጉልበቴንና እርሜን እየጨረስኩኝ ነው ብላ ርብቃዬ በጣም አዘነች። አዩ እንግዲህ ከባቱን ወጥመድ እያጠመዳት ይገኛል ያ